የአርቲስቶቹ አስደንጋጭ ቅሌት ተጋለጠ፣ በርካታ ሚሊዮን ብር አጭበረበሩ። በርካታ ኢትዮጵያውያንን ወደ ውጭ እንልካለን የሚሉ አጭበርባሪ ድርጅቶችን ስራ በማስተዋወቅ እንደ ዳናዊት መክብብ በተደጋጋሚ የተከሰሰ ግለሰብ የለም። ዳናዊት መክብብ በተደጋጋሚ በዚህ ክስ ተከሳለች። እሷም በዚህ አጭበርባሪ ድርጅቶች ውስጥ መስራቷን አላቆመችም። የሚያስገርመው ነገር ከማፊያ ቡድን ውስጥ ሙሉ ዓለም ታደሰን የመሰለ ትልቅ አርቲስት በውስጡ መገኘቱ እጅግ የሚያሳዝን ጉዳይ ሆኖ ተገኝቷል። አርቲስቶች ለገንዘብ ሲሉ አስነዋሪ ድርጊት ከመፈጸም አይቆጠቡም እያስባለ ነው። ከሙራለም ታደሰ በተጨማሪ በውበቴ ተወዳዳሪ የለኝም እያለች ስለ ራሷን ምስክር ሆና የምትናገረው ሩታ መንግስታብ በዚህ ማጭበርበር ስራ ውስጥ ስሟ ተገኝቷል። ሚሊዮን ብር በተጭበረበረበት በዚህ በማፊያ ቡድን ውስጥ ሩታ መንግስታብ እጇን በሰፊው አስገብታ እንደነበር በምርምር ተደርሶበታል። በቲክቶክ አስነዋሪ ንግግር በማድረግ የምትታወቀው የቲናስ ወይም ሀያት ናስር የተባለች ግለሰብ ከአጭበርባሪ ቡድን ውስጥ አንዷ ናት። የቲናስ በዚህ ሚሊዮን ብር በተጭበረበረበት ስራ ውስጥ እጇን አስገብታለች። እነዚህ ከላይ ስማቸው የተጠቀሱ አርቲስቶች ለገንዘብ ብለው በርካታ ኢትዮጵያውያንን አስለቅሰዋል። እነሱ ተባባሪ ሆነው በሚሰሩት ማስታወቂያ ምክንያት ከድሃ መቀነት በብዙ መቶ ሺህ ብር የሚቆጠር ገንዘብ ተዘርፏል። በርካታ ወጣት ኢትዮጵያውያን ወደ ፖላንድ ወደ ሮማንያ፣ ወደ መሳሰሉ አውሮፓ ሀገራት እንደሚሄዱ ማስታወቂያ የሚያስነግሩት በእነ ሙሉ ዓለም ታደሰ፣ በእነ ዳናዊት መክብብና በእነ ሩታ መንግስታብ ነው። እነዚህ አርቲስቶች በርካታ ወጣቶች ለስማቸው ስለሚጠነቀቁ ህጋዊ ስራ ይሰራሉ በሚል እየተታለሉ ተጭበርብረዋል። በተለይ ዳናዊት መክብብ የተባለችው ግለሰብ በርካታ ግለሰቦች እንከሳታለን እያሉ እየዛቱባት ነው። ዳናዊት ገንዘብ ብቻ የሚገኝበት ድርጅት ይሁን እንጂ ማጭበርበር ስራ ውስጥ በሚሳተፉ ድርጅቶች ውስጥ ለመስራት ዓይኗን ሳታሽ የምትሰራ ገንዘብ ወዳድ ግለሰብ ናት ሲሉ በቅርብ የሚያውቋት ግለሰቦች ከሰዋታል። የቴናስ የተባለችው ቲክቶከርም ለገንዘብ ብላ አስነዋሪ ድርጊት በመስራት በተደጋጋሚ በአደባባይ የታየች ግለሰብ ናት። እቺ ግለሰብ በቲክቶክ አስነዋሪ ንግግሮችን በላይቭ ላይ ከመናገሯ በተጨማሪ የአጭበርባሪ እና የማፊያ ቡድን ስብስብ ተባባሪ በመሆን ብዙ ሚሊዮን ብር በማጭበርበር ተከሳለች። የኢትዮጵያ ወጣቶችን ህልም ያከሰሩት እነ ሙላለም ታደሰ እነ ሩታ መንግስት አብ ናቸው። ውጪ ሊካለን በሚል ድርጅት ውስጥ በሰፊው እጅዋን የምታስገባው ሺሻ ስትነፋ በቪዲዮው ጭምር የምትታየው የብልግና ሰንደቅ አውለብላቢዋ ዳናዊት መክብብ እና ሩታ መንግስት አብ የመሳሰሉት አርቲስቶች በህግ መጠየቅ አለባቸው እየተባለ ነው። በርካታ የህግ ባለሙያዎች እነዚህን ከደሃ ገንዘብ በማጭበርበር የተጠመዱ አርቲስቶችን ከሶ በህግ ጥላ ስር መዋል ይገባዋል እያሉ ነው። ሌቦቹ ሌብነታቸውን የሚሰሩት በአርቲስቶቹ ሽፋን በመሆኑ መያዝና መጠየቅ ያለባቸው ለህግ መቅረብ ያለባቸው እነ ዳናዊት መክብብ እነ ሀያት ናስር እነ ሩታ መንግስታብን የመሳሰሉት አርቲስቶች ናቸው ተብሏል። እስከ መቼ ድረስ እነ ዳናዊት መክብብና እነ ኢቲናስ የተባሉ የዱርዬ ባህሪ ያላቸው ስነ ምግባር የሌላቸው ግለሰቦች ወጣቱን ትውልድ እያጭበረብሩ ይዘልቃሉ እየተባለ ይገኛል። ከታች ያለውን ታሪክ ደግሞ ከባለ ታሪኮቹ እንሰማለን። አርቲስቶች ከፊት ሆነው የተሳተፉበት የማፊያ ቡድን ብዙ ሚሊዮን ብር አጭበርብሮ ጠፋ። አራት ኪሎ የሚገኘው አምባሳደር ህንፃ ላይ ይገኝ የነበረው የድርጅቱ ቢሮ ውስጥ ሲገባ በመጀመሪያ ቀልብን የሚስበው በብዙ የመንግስት ቢሮዎች ውስጥ እንደሚደረገው በትልቁ ታትሞና በፍሬም ተዘጋጅቶ የተሰቀለው የጠቅላይ ሚኒስትር አብይ አህመድ እና የኢፌዴሪ ፕሬዚዳንት ፎቶ ነው። ድርጅቱ ቢሮ ብቻ ሳይሆን ማስታወቂያውም ቀልብ ሳቢ ነበር። ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው። ሀገሯን የምታስጠራ ምሁር እንድትሆንልኝ ይፈልጋለሁ፣ ትላለች ዝነኛዋ የማስታወቂያ ባለሙያ ሙሉዓለም ታደሰ ከሌላኛዋ ታዋቂ የሚዲያ ሰው ጋር ዳናዊት መክብብ ጋር በመሆን በጋራ የሰሩት የዚህ ድርጅት ማስታወቂያ። ይህ ዛሬ የምናቀርብላችሁ የከባድ ማጭበርበር ድርጊት ዋና ተዋናይ ቀላል ሰውም አይደለችም። ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጪና ሥራ ፈጣሪ አምስት የሀገራችን ግለሰቦች አንዷ ሆና ቀርባለች። በተጨማሪም ከሴቶችና ህጻናት ማህበራዊ ዘርፍ ሚኒስትር ዶክተር ኤርጎጎ ተስፋዬ ልዩ ሽልማት ተበርክቶላታል። ግለሰቧ ቤቴሌም ታደሰ ይማም ትባላለች። ታዲያ ተሸላሚ ያደረጋት ስራዋ ምን ይሆን? ድርጅቱ ከ120 ሚሊዮን ብር በላይ ብርስ ከህዝብ እንዴት ማጭበርበር ቻለ? ቤቴሌም ታደሰ ይማም ከቅርብ ጊዜ ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ ከሚሰበስቡ ድርጅቶች መብዛታቸው ብዙ ሰው ታዝቧል። ከእነዚህም አንዱ ኤም አልትራ ኮንሰልተንሲ የተባለው ድርጅት ነው። እኔ ኤም አልትራን ለደቂቃ እንኳን አልተጠራጠርኩትም። ማስታወቂያውን ታዋቂ ሰዎች በቲቪ እና በሶሻል ሚዲያ ሲሰሩ ስላየው እውነት ይሆናል ብዬ ከቤተሰቤ ያገኘሁትን ገንዘብ ከብድርና ከቁጠባ ተጨማሪ በመበደር 52000 ብር ከፈልኩ ብሎ ለሚዲያችን የተናገረው የማጭበርበር ድርጊቱ ሰለባ የሆነ ወጣት ነው። መሰረት ሚዲያ ለምርመራ ዘገባው ለበርካታ ቀናት ሲያሰባስብ የነበረው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ ከሆኑ ሰዎች በትንሹ 40 ሺህ ብር እስከ ከፍተኛው 680 ሺህ ብር ተቀብሎ አሁን ቢሮውን ዘግቶ ጠፍቷል። እነዚህ መረጃዎች እንደሚጠቁሙት ድርጅቱ በትንሹ 120 ሚሊየን ብር ገደማ ከህዝብ ሰብስቦ ተሰውሯል። ይህ ኤም አልትራ የተባለ ድርጅት ካባ ሆልዲንግ በሚል ስም በህጋዊ መንገድ ከተቋቋመ እና በስሩ ቢያንስ 12 ከሚሆኑ ሌሎች ድርጅቶች አንዱ ነው። ባለፉት ሁለት ዓመታት ደን አርቲስቶች ሙሉ ዓለም ታደሰ፣ ዳናዊት መክብብ፣ ሩታ መንግስታብ ቲክቶከሮቹ ዮቲናስ እና ፊዮና ወዘተ ያሉበትን በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም ባሰራጨው ማስታወቂያ የተታለሉ ብዙ ሰዎች ህይወታቸው ተመሰቃቅሏል። ሚዲያችን የደረሰው የተረጋገጠ መረጃ እንደሚጠቁመው ስማቸው አይጠቀስ የተባሉ ህይወታቸውን ያጠፉ ወጣቶች አሉ። ከክፍለ ሀገር፣ በራሳቸውና በቤተሰባቸው በኩል ተበድረው አዲስ አበባ መጥተው ከተጭበረበሩ በኋላ ወደ መጡበት መመለስ ፈርተውና አፍረው በመዲናዋ በሴት አዳሪነት የተሰማሩ ሴቶች ይገኛሉ። ምን ብዬ ወላጆቼ ጋር ልመለስ ብለው በአዲስ አበባ ጎዳናዎች ላይ የሚያድሩም እንዳሉ ደርሰንበታል። ኤማልትራ ምን ቃል ገባ? የቱንስ ቃል አጠፈ? ድርጅቱ የዱቤና የሙሉ ክፍያ አሰራርን በመተግበር ሰዎች ለትምህርት እንደ ሩማንያ፣ ፖላንድ እና ሃንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያ ሲነገር ቆይቷል። አለው እስከ 680 ብር ከፍለው የሚመዘገቡ ቅድሚያ እንደሚሰጣቸው እና ጌዛቸው አልቆ ትኬት በአራት ወር ውስጥ እንደሚረከቡ እና እንደሚጓዙ ይነገራቸዋል። ሙሉ መክፈል ያልቻሉ ደግሞ ከ10% ጀምሮ እየከፈሉ በሂደት የሚቀርባቸውን ወደ ውጭ ሀገር ሄደው ሥራ ከጀመሩ በኋላ እንደሚከፍሉ ውል ይፈራረማሉ። የግፋቸው ብዛት አንዳንዶቻችን ይባስ ቪዛው መጥቶ የቲኬት ክፈሉ ብለው የሙሉ አውሮፕላን ቲኬት ጭምር አስከፍለውናል፣ የሚለው አንድ የድርጅቱ ሰለባ ወጣት ነው። ከዛሬ አራት ወር ወዲህ ግን ድርጅቱ ቢሮውን መዝጋቱን፣ የድርጅቱ ኃላፊ ቤቴልሔም ታደሰና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙ ተበዳዮች ይናገራሉ። እስካሁን አዲስ አበባ ፖሊስ፣ የፌዴራል ፖሊስ እና በፍትህ ሚኒስቴር ድንበር ተሻጋሪ ወንጀሎች ዳይሬክቶሬትና አቃቤ ሕግ ቢሮ ሄደን አቤት ብለናል፣ ብለው ለመሰረት ሚዲያ ቃላቸውን የሰጡ ተበዳዮች ተጠርጣሪዋ በወቅቱ እዚሁ አዲስ አበባ ከተማ እያለች ለምን እንዳልተያዘች ስንጠይቅ የሚሰጡን መልስ አስገራሚ ነበር ይላሉ። አንዴ ወንጀሉ ውስብስብ ነው ይሉናል፣ ሌላ ጊዜ ሀገር ውስጥ የለችም ይላሉ። በጣም ካስገረመን ነገር ውስጥ አንዱ ደግሞ በቦዲጋርድ ታጅባ ስለምትሄድ ነው አሉ። በኦዲ ጋር ታጅቦ የሚሄድ ወንጀለኛ አያዝም ማለት ነው ብለው የሚጠይቁ እነዚህ ወጣቶች ምርጥ ስራ ፈጣሪ ተብላ የተሸለመች እና በሕጋዊ መንገድ ፈቃድ አውጥታ በመቶዎች የሚቆጠሩ ሰዎችን ያጭበረበረች ግለሰብ የጸጥታ አካላት እንዴት ማግኘት እንዳልቻሉ ይጠየቃሉ። ከአራት ቀን በፊት ግን ይህ ለምን እንደሆነ መሰረት ሚዲያ ከፖሊስ አካላት ፍንጭ ደርሶታል። ይህም ጉዳዩ ላይ ክትትል የሚያደርጉ ፖሊሶች ስራቸውን እንዳይሰሩ እና ግለሰቧን እንዳይዙ ጫና አለ ብለው ነግረውናል። ነገር ግን ጫናው ከየት እንደሆነ ከመናገር ተቆጥበዋል። ተጠርጣሪዋ ቤቴሌም ኢትዮ ኤርስ የተባለ የአዲስ አበባ መስተዳደር ከንቲባ ቢሮን ጨምሮ በርካታ የመንግስት ቢሮዎችን በማጽዳት እና የተባይ ቁጥጥር በማድረግ የሚታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቶቿ ከፍተኛ የመንግስት ስራ ኃላፊዎች ጋር ትስስር እንዳላት የቀድሞ የድርጅቱ ሰራተኞች ይናገራሉ። አሁን አድራሻዋ ከመጥፋቱ በፊት ወደ ክስ እንሄዳለን ስንላት፣ መልሱ የትም ብትሄዱ አይዋጣችሁም፣ ራሳችሁ ትጎዳላችሁ ብላ ማስፈራሪያ ትሰጠን ነበር የሚሉት ከሳሾች በመጨረሻ የሄዱት ወደ ፍትሕ ሚኒስቴር እንደነበር ያስረዳሉ። እዛ ያገኛቸው የሚኒስቴር መስሪያ ቤቱ ደኤታ ጸሐፊ፣ ጉዳዩን ለደኤታው ካስተላለፉ በኋላ በምላሹ ጉዳዩን ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ውሰዱ እንዳሏቸው እና ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ኃላፊ ቢሮ ሲሄዱ ደግሞ ወንጀሉ ውስብስብ ነው ብለው እንደመለሷቸው በተስፋ መቁረጥ ይናገራሉ። በኤም አልትራ ለተጭበረበረው ና ስሜ አይጠቀስ ላለው ወጣት የደረሰው የአበዳሪው የአዋጭ የገንዘብ ቁጠባ ኅብረት ሥራ ማህበር ማስጠንቀቂያ እንዲህ ይላል። ውዝፍዳዎትን የማያስተካከሉ ከሆነ እርሶንም ዋሶትንም በገቡት ውል መሰረት ውዝፍዳውን በህግ አግባብ ለማስመለስ እየተዘጋጀን መሆኑን በጥብቅ እናስተላልፋለን። ወጣቱ ገንዘቡን እንዴት እንደሚመልሰው አያውቅም። ይህም አልትራ ቢሮም ተዘግቷል። ስልክ እንኳን የሚመልስ የለም። በብድርም ሆነ ንብረት ሸጠን መክፈል የቻለን የጠየቀችንን ገንዘብ በሙሉ ብንከፍልም መጨረሻ ላይ አልተሳካም አለችን። እኔ በግሌ ለኤም አልትራ 586 ሺህ ብር ከፍያለው። ምንም ቪዛ ባልተመታበት ሁኔታ የአየር ቲኬት፣ የኮቴ እና የትራቨል ኢንሹራንስ በሙሉ አስከፍላናለች። ለአንድ ዓመት ያህል ፕሮሰሱን ስንከታተል የነበር ነው ደግሞ ከክፍለ ሀገር፣ በአውሮፕላን በጦርነት ምክንያት በየብስ ትራንስፖርት ዝግ ስለነበር እየተመላለስኩ ነበር። ለዚህም ለፕሌን እና ለአልጋ 120 ሺህ ብር በላይ አውጥቻለሁ የሚለው ሌላኛው የማጭበርበር ድርጊቱ ሰለባ ነው። በዚህ የማጭበርበር ተግባር ምክንያት የሰው ህይወት ጠፍቷል፣ ትዳር ፈርሷል፣ ቤተሰብ ተበትኗል፣ የብዙ ወጣቶች ህይወት ሲኦል ሆኗል የሚለው ይህ ወጣት እሱ ፕሮሰሱን ሲጀምር ቢያንስ 200 ሺህ ብር የራሱ ገንዘብ እንደነበረ ያስረዳል። ሌላው በተለያየ መንገድ የተቀበልኩት የቤተሰብ የጓደኛ ብሎ የዕቁብ ብር ስለነበር ይህን መመለስ ባለመቻሌ ከቤት የመውጣት ሞራል አጣው ስለ እውነት አሁን ላይ ሙሉ ገንዘቤን ብትመልስልኝ እንኳን የማልሸፍነው ዕዳ ውስጥ ገብቻለው። ብዙ ነገር አጥቻለው። ከቤተሰብ ጋር ተቆራርጫለው። ገንዘብ በሰጡኝ ሰዎች ፊት አንገቴን ለመድፋት ተገድጃለው። ከአልጋ የምነሳበት ሞራል እያጣው፣ ብዙ ቀኖችን አልጋ ላይ እያሳለፍኳለሁ። ጉዳዩ ከተበላሸ ጀምሮ ንጋትን እየፈራዋለው። ሁሉም ነገር ያደክማል። ከማስታወሻዊ ውጪ ለቅርብ ቤተሰብ እንኳን አውርቼ የማላውቀውን ችግሬንና መከፋቴን ሁሉ ለቤተልሔም ታደሰ በዝርዝር ነግሬያት ነበር። እንኳንስ አዝና ገንዘቤን ልትመልስልኝ፣ ለመልእክት ወቅት እንኳን መልስ አልሰጠችኝም በማለት የደረሰበትን ጽፏል አክሎም ሴትዮዋን ተከታትሎ ለመያዝም ሆነ ለማስያዝ ከባድ ያደረገው ሌላው ጉዳይ በተለያዩ የቤተሰብ አባል ፍቃድ ማውጣቷ ነው መኖሪያ ድራሻም ስለምትቀያየር ግን ማግኘት አልቻልንም አንድ ድርጅት ትከፍትና እሱን ትዘጋለች በሌላ ሰው በአዲስ ፍቃድ በአዲስ ስም ትመለሳለች እንዲህ እያለች ትቀጥላለች በእርግጠኝነት ይቺ ሴትዮ በጊዜ በእግጡ በህግ ቁጥጥር ስር ካልዋለች ገና ብዙ ግፍና ማጭበርበሮች እንሰማለንም ብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ እና ፋና ሬዲዮ ከጥቂት ሳምንታት በፊት የድርጅቱን ስም ብቻ በመጥቀስ የተበዳዮችን መረጃዎች እንዳጋሩ የተመለከተ ሲሆን ከዛ ወዲህ ምንም ለውጥ እንደሌለና ተጠርጣሪዋ አሁን ውጭ ሀገር ምናልባትም ዱባይ እንደምትገኝ ግምቶች ሰጥተዋል። ቤተልሔም በምትዘውሯቸው ተቋማት ውስጥ ቁልፍ ሰዎች እንደሆኑ የተጠቆሙት በአብዛኛው የቤተሰብ አባልና ጓደኛ የሆኑት ገሊላ በለጠ፣ በለጠ ሳህሉ፣ አቤል ተስፋዬ፣ ሩት መኮንን፣ ዳዊት በለጠ እና ኢዮሴያስ ታደሰ የተባሉ ግለሰቦች መሆናቸውም ታውቋል። መሰረት ሚዲያ ቤተልሔም ታደሰ ይማምን በተለያዩ መንገዶች ለማነጋገርና ምላሽ ለማግኘት ያደረገው ሙከራ ምላሽ ባለመስጠቱ አልተሳካም ብሏል በዘገባው። መሀል አዲስ አበባ ላይ ፈቃድ አውጥተው ወጣቶችን ወደ አውሮፓ እንልካለን ብለው ገንዘብ ከተቀበሉ በኋላ ቢራቸውን ዘግተው ከሚጠፉ ድርጅቶች በአንዱ ላይ ያሰናዳውን ዘገባ በዚህ ያጠናቅቃል።